እኔ አላመንኩም። በጣም እጅግ የሚገርም ነው። የሰላምና የወይዘሮ ሚላት የእናቷ ፍጥጫ እንደቀጠለ ነው። ይሀና እውነት አስካል ወጣ ድረስ ወይዘሮ ባዩሽና እንዲሁም እርግብ ተጠያቂ ናቸው ስትል አስጠንቅቃለች ማለት ነው። ሰላም ጤና ይስጥልን፣ የሀሴት ሚዲያ ተከታታዮች፣ ዛሬ እንግዲህ በጣም የሚገርም ነው የዛሬው ቪዲዮ አንድ የሕክምና ባለሙያዎችን ይቅርታ በመጠየቅ ሁለተኛ እንደገና ደግሞ ይህን እውነታ በመውጣቱ የሚነጋገሩበት ይሆናል ማለት ነው። በተለይ የአሴር ጓደኛ ዱርየው ልጅ ማለት ነው። እንደ ዱርየ ሆኖ የሚሰራው እሱ ጉዳዩን ስሬስ አድርጎ ወይዘሮ ባዮች ላይ አናት አልወርድም ሲል ተናግሯል ማለት ነው። ማንነቷን አሳውቀኝ አናቷን ብዬ ነው ምፈጠፈጣት። በዚህ ልክ እንደምትጠቀምበት እኔ አላቅም ነበረ። ለአባባለ ህክምና ያገዛል ብዬ ያደረኩት ነገር ነው ሲል ተጸጽቷል። እርግብ እንግዲህ አንዳንዴ ምንድነው የላይ ባይነ ድረቅ መልሶ ልባ ድረቅ ይባላል። ቤተ ክርስቲያን እየተመላለሰች ነው፣ በጣም በጸሎት ላይ ናት ማለት ነው። ቢሆንም የሃና እውነት እንዲወጣ ሁሉም ህብረተሰብ ተቆጥቷል። በተለይ የሃና እውነት ይውጣ እስከ ዛሬ እስከሚለቀቅ እንዲያልቸኮን፣ አሁን ግን በጣም ስሜታችን ተጎድቷል ሲሉ ተመልካቾችም ተደምጠዋል ማለት ነው። ምክንያቱም እውነት እያየናት ተደብቃለች። በተለይ የጤና ባለሙያዎችን የሚነካ ጉዳይም አስተላልፋቸዋል። እሱ ነገር ተስተካክሎ ማየት እንፈልጋለን ሲል አንድ የተከታታያችን ተናግሯል ማለት ነው። ኖራዊ ድራማ በጣም እከታተለው ነበረ። በጣም ተምሬበት ነበረ። ግን የቤተሰብ እንዴት ቤተሰብ መምራት እናትና ልጅ በምን መልኩ መሄድ እንዳለባቸው ትንሽ የሚያሳይ ጉዳይ ነበረ። በተለይ እናት ልጇን ማዳመጥ እንዳለባት፣ ልጇ ደግሞ እናትን ማዳመጥ እንዳለበት እንዲሁም ብቻ በጣም ብዙ ነገሮች ነበሩት። ወይዘሮ ባዩች ደግሞ በቃ በጣም የምታከብራትን ጓደኛዋን የልጅነት ጓደኛዋን በገንዘብ አጥምዳታ አለች ማለት ነው። ለማንኛውም የዛሬው እንግዲህ እጅግ በጣም የሚቅርም ያበዴ ነው የሚሆነው። እንግዲህ የሀናበትም ጤናቸው ተመልሶ እንዲሁም ይሄ ነገር አሴርም አውቆ እውነቱ ዝርግፍግፍ የሚል ይመስለኛል። በእርግጥ አሴር ይፈራል ይሄን ነገር ቢያቅም፣ ምክንያቱም በኔ ስበብ የመጣው ልጅ ሀናን ጎዳት ብሎ ስለሚጨነቅ ማለት ነው። አሲር ለሀና ልዩ ስሜት ስላለው እና ለአባት ተግባቷን ልዩ ክብር ስላለው ነገሮች እንዲወጡ ላይፈልግ ይችላል። ግን የአሲር ጓደኛ የመጣው ቢመጣ አለቀውም፣ ሁሉንም ነገር አፍረጥርጭ ነው የምናገረው ሲል ተሰምቷል ማለት ነው። ወይዘሮ ባዩሽ እንግዲህ ስራው እንዲቀጠሉ ነው፣ ውስጥ ለውስጥ ጉዳያቸውን እየሰሩ ነው ማለት ነው። የሰሩት ስራ የዲኤን ምርመራ የሚያስቀይር ሆኖ ተገኝቷል። እጅግ አሳፋሪ ነው። ይህ መቀየር አልነበረበትም። ሀናው ኖቶ ማወቅ ነበረባት። እናትና ልጅ መገናኘት ነበረባቸው። ይሄ የዲኤን ውጤት መቀየሩ ብዙ ህዝቦችን ያስቆጣ ነው ማለት ነው። ስለዚህ ይቅርታ እንዲጠይቁም ብዙዎቹ እያስገድዳቸው ይገኛሉ። ብዙዎቹ ደግሞ እየደገፉት ነው ማለት ነው። ለማንኛውም በቀጣይ ሊለቀቅ ነው ቪዲዮ ሰአታት ነው የቀሩት ሁላችሁም እንግዲህ በትዕግስት ጠብቁ። ትዕግስት ታጋሾች፣ እንግዲህ ትዕግስት። በነገራችን ላይ ይሄ ነጋነጋ መለቀቅ አይችልም፣ በጣም ብዙ ውስብስብ ነገሮች ስላሉት ኤዲት ስላሉት ብዙ አድካሚ ነገሮች ስላሉት ማለት ነው። ነጋ ነጋ አይለቀቅም። ለማንኛውም ከአንድ እየጠበቅሽ እውነት ትወጣልሻለች። እፎ የምትይበት ጊዜ ቅርብ ነው። እኔ በጣም እየጓጓ ነው ማለት ነው። እስኪ እንደኔ የጓጓችሁ በላይክና እንዲሁም በሰብስክራይብ አሳዩኝ፣ ኮሜንት ላይ ያስቀምጡ። የወይዘሮ ባዩ ሴራ ግን የሌለ ነው የምር ዓለምን ያንቀጠቅጣልና። የእስራኤል እና የኢራን ጠብ ነው የሆነው። ጭራሽ የወይዘሮ ባዩሽ የገንዘብ አወዳደድ እና የውሸት ጥግ ማለት ነው። በቃ ትጨነቂ፣ እኔም ማደርገው አደርጋለሁ፣ የሆነ ነገር ሳልዝ እንዲልሻለሁ እንዴ፣ እያለች እርግብን ስትነግራን ነበር። እርግብ ደግሞ አክስቴ፣ የተጨነቅኩ እኮ ምንድን ነው የምትይው? ዋንቺ፣ እኔ እኮ በጣም ተጨነቂያለሁ፣ ንገሪኛ። ወ ያስተካከልሽው ነገር ካላሳውቅኝ ምን ያደርግልሻል? አትንበር፣ በልጅ እንዳታስበልኝ። ምን አይነት ልጅ ነሽ? ተረጋግተሽ ስራሽን ቀጥይ። በቃ አባቴ በይ መስፍንን፣ አባቴ በይ ደግሞ ይህን ሴትዮ መታለች። ማናት? ትልቅ ሴትዮ ናት። ተከሌ አስቴር ነው ስሟ። እንዲህ አያታቸው እኮ ናት። አያቴ በይ አሮን እን የማንን ነገር በይ ሲሉ በጣም ነው የሚከብደው። እኮ ነገራችን ላይ ሁሉም ነገር ከልምድ ነው የሚመጣው። እና ለማንኛውም መልካም እድል ሀንዬ፣ እንወዳችኋለን። ተከታታዮች ከልብ ነው ማመሰግነው፣ ላሳያቸውን ፍቅር ብርታት። እንግዲህ ላይክ ማድረጋችሁን አትርሱ። አሁን እንቀጥላለን። ቪዲዮ ሊለቀቅ ነው፣ ጠብቁ በተስፋ የትም እንዳትሄዱ።